ህውሓት ተሰረዘ፣ ከዚያስ? የፌዴራል ፖሊስ ኃይል ወደ መቀሌ እየገባ እንደሆነ በስፋት እየተነገረ ይገኛል። ይህ ኃይል የፌዴራል መንግስቱን ተቋማት ደህንነት እንደሚያስጠብቅ ቢነገርም አሁን ካለው የፖለቲካ መካረር አንጻር ግን ስጋት ፈጥሯል። ይህ ኃይል በፌዴራል መንግስቱ የሚታዘዝ እንደመሆኑ መጠን የፌዴራል መንግስቱን ትዕዛዞች ለማስከበር የሚሰራ እንደመሆኑና ምርጫ ቦርድ የፌዴራል መንግስቱ ተቋም እንደመሆኑ የህውሃት ምላሽ ምን ይሆናል? የሚለውም ተጠባቂ ሆኗል። ሰላም በብዙ ፍቅር በብዙ በቤት በዙሪያችሁ የምንመኝላችሁ ውድ የቻናላችን ቤተኞች እንደምን አላችሁ? በዛሬው መሰናዷችን የህወሓትን መሰረዝ ተከትሎ በሚፈጠሩ ሁኔታዎች ላይ የጌታቸው ረዳ ሚና እንዲሁም ቀጣይ ትግራይን ፖለቲካ ሊዘውር እየመጣ ነው ስለተባለው አዲሱ ፓርቲ አዳዲስ እይታዎችን ይዘንላችሁ መጥተናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። ጠቅላይ ሚኒስትር አብይ አህመድ ይህን ያሉት ከመጀመሪያው ዙር የትግራይ ጦርነት በኋላ በፓርላማ በነበራቸው ንግግር ነበር። እነዚህን ሰዎች ተጠያቄ ማድረግ ሲገባ ባለ ማድረጋችን ምክንያት አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው ያለኝ። ይህ ሁሉ የተባለለት ህወሓት የመጨረሻ ፊሽካውን ትላንት ምርጫ ቦርድ ነፍቶታል። በቦርዱ መግለጫ መሰረት የአዋጁ መመሪያዎች ህውሃት ላይ እንዲፈጸሙ አዟል። ምርጫ ቦርዱ በመግለጫው ግርጌ አዋጁ አንቀጽ 99 ህወሓት ላይ ይፈጸም የተባለው ምንድነው? የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በሚባለው አዋጅ 1162 ህዝባር 2011 ዓ.ም ተምረት አንቀጽ 99 መሰረት የፖለቲካ ፓርቲ መሰረዝ ወይም መፍረስ ውጤት አንደኛ አንድ የፖለቲካ ፓርቲ በራሱ በቦርዱ ወይም በፍርድ ቤት ውሳኔ ከፈረሰበት ቀን ጀምሮ ፓርቲው ወይም የፓርቲው ኃላፊዎች በፓርቲው ስም መንቀሳቀስ አይችሉም። ሁለተኛ አንድ የፖለቲካ ፓርቲ በራሱ በቦርዱ ወይም በፍርድ ቤት ውሳኔ ሲፈርስ የፓርቲው ንብረት ላለበት እዳ መሸፈኛ ይውላል። ሶስተኛ የፖለቲካ ፓርቲው ዕዳ የሌለበት ከሆነ ወይም በዚህ አንቀጽ ንዑስ አንቀጽ አንድ መሠረት ዕዳውን ከፍሎ የተረፈ ቢኖር ቀሪው ገንዘብና ንብረት በቦርዱ ትእዛዝ ለስነ ዜጋና መራጮች ትምህርት እንዲውል ይደረጋል። ይህን ውሳኔ እንዲያስፈጽም ለፍትህ ሚኒስትር ግልባጩን የላከው ምርጫ ቦርድ ይህ ውሳኔ ተፈጻሚ የሚሆን ከሆነ በሚሊዮን የሚቆጠር አባል ካለው ህወሓት ካዝና ዳጎስ ያለ ገንዘብ የሚያገኝ ይሆናል። ነገሩ ግን እንዲህ ቀላል የሚሆን አይመስልም። የዛሬ 5 ዓመት በወርሃ የካቲት ከወሩን በ11ኛው ቀን ደደቢት በረሃ በተተኮሰ ጥይት ልደቱ የተበሰረው ህወሓት ግንቦት 6 2017 አዲስ አበባ ከብሔራዊ ምርጫ ቦርድ ጽሕፈት ቤት በተጻፈ ደብዳቤ ሞቱ ተረድቷል። በጥይት ተጀምሮ በቀለም የተጠናቀቀ ሕይወትም ሊባል ይችላል። እርግጥ ያለፉትን 50 ዓመታት ከሐየሎም አርአያ እስከ ሰዓረ መኮንን፣ ከመለስ ዜናዊ እስከ ቴድሮስ አድሃኖም፣ ከደደቢት እስከ ቆላ ተንቤን፣ ከ1978 እስከ 1993 ፍሽፍሽ ብዙ ነገሮችን ያየው ህውሃት ልክ እንደ ንፋስ ላይ እንደ ተበተነ ዱቄት ይጠፋል ማለት ዘበት ነው። አሁን እዚህ ሀገር ፖለቲካ ጠፍቶ ሰዎች ብቻ ቀርተዋል እንዲል ሌንጭ ለታ። አሁን ህውሃት የሚባለው ፓርቲ ቀርቶ ስብህናቸው ከመስመርና መርህ ከአካሄድና እውቀት ይልቅ ጎልቶ የሚታዩ ሰዎች በዝተዋል። ህውሃትም እንዲሁ በሁለት አንጃዎች ተሰንጥቆ መቃብሩ አፋፍ ላይ ቆሟል። ከውጭና በሩቅ ተመልካች እይታ ሁለቱ የህውሃት ፍንካቾች በጉልህ የዕድሜ የፖለቲካ አተያይና የማንነት ልዩነቶች ይታዩበታል ከፋና ጋር በነበራቸው ቆይታ አውራጃዊነት የለም ጉዳዩ የወንጀል ኔትወርክ ነው በሚል የአራዳ ፖለቲከኛ ንግግር አቶ ጌታቸው ረዳ ጉዳዩን ቢጠቀልሉትም አውራጃዊነት ግን ትልቁ የህወሓት ፈተና ነው እናም ዛሬ ላይ በህግ የታገደው ህገ መንግስቱን ጽፎ ህግ አላውቅህም ያለው ህወሓት የሁለት መልኮች መስታወት ነው ዶክተር ደብረጽዮን ገብረ ሚካኤል እና አቶ ጌታቸው ረዳ የህወሓት ጽፈት ቤትን ተቆጣጥሮ ህወሓትን የግል ንብረቱ አድርጎ ጌታቸው ረዳና ደጋፊዎቻቸውን ከጊዜያዊ መንግስቱ እንዲሁም ከመቀሌ ያሳደደው ቡድን በወፍ በረር ሲታይ እድሜው የገፋ ድርጅቱን በለጋነቱ ተቀላቅሎ ያረጀበት የታጋይነት መውጣትና መውረድን የሚያውቅ ቀለም ብዙም ያልጠለቀው አሊያም ከዩኒቨርሲቲ ያቋረጠ ሲሆን፣ በዚህ ቡድን ሰዎች እይታ ድርጅትና መስመር፣ የፓርቲ ውሳኔና መምሪያ፣ ገነትም፣ ሲኦልም፣ አራት ኪሎም መቀሌ መሄጃና መመለሻ ነው። ህውሃት፣ የነብስም የስጋም ጌታ ነው። በአንጻሩ የጌታቸው ረዳ ቡድን ሰዎች መካከለኛው ዘመን የህዋት ትውልድ ሲሆኑ የትጥቅ ትግሉን የሚያውቁት በዝናና በታሪክ ነው። አሊያም ደግሞ በህዋት መከፋፈል ዘመን ህዋት አንድ ሰው የበላይነት ሰፍኖበታል። ድርጅታዊ ዴሞክራሲ ጎሎታል ብለው የኮበለሉ ሰዎች ናቸው። በትምህርትም ሆነ በስራ አፈጻጸም ከድርጅታዊ ምደባ ይልቅ ግለሰባዊ ጥንካሬያቸው የሚያመዝን ከመስመርና ፓርቲ መመሪያ ሙጫነት ይልቅ ሊበራል የሆኑ ሰዎች የሚበዙበት ስብስብ ነው። ይህ የሁለቱ ቡድኖች ግጭት ግን ከላይ ከተገለጹት ልዩነት በተጨማሪ አውራጃዊነት ትልቁ መጋደያና መታገያ ነጥቡ ነው። ሁሌም ቢሆን ይባላል ከአድዋ ከሽቴና አክሱም የሚመጡት ፖለቲከኞች የህወሓትን ጽሕፈት ቤት ይዘውት ሌላኛውን ትግራይ ተወላጅ ፖለቲከኛና ኢሊት እንደ ሁለተኛ ዜጋ ማየት የተለመደ ነው ይባልላቸዋል። እናም ዛሬ ንቃቃቱ ሰፍቶ ግማሽ አባላቱን ለአዲስ አበባ ስደት፣ ግማሽ አባላቱን ደግሞ ለፍርሰት የዳረገው ህወሓት ዛሬም ከትላንቱ ብቻ ልዘዝ እኔም ብቻ ስሙኝ መስመርን ኃይልና ከሚል አስተሳሰብ ይወጣ አይመስልም። የጌቾን ኑዛዜ ዞሮ ዞሮ ገበሬው ስለሚጠቀም ኢፌሚዝም አለ ማስገደድ አይባልም። አሁን በካድሬ ቋንቋ በጎ ተጽዕኖ ነው የሚባለው በራሱ በኢህአዴግ ሀሳብ። እንዲህ ሳቅ የሚፈጥሩት ጌታቸው ሞቃ ደሞስ እንዲህ ከታጋዮች ጋር የሚጫወቱት ጌታቸው ለረጅም ዓመታት እየዘፈን ያለ ታዋቂ ወንድ የአማርኛ ባህል ዘፋኝ ጥቀ እሺ ጌታቸው ረዳ ጌታቸው ረዳ። እንዲህ የሚታወሱት ጌታቸው የህግ መምህሩ ጌታቸው የውጭ ጉዳይ አማካሪው ጌታቸው የኃይለ ማርያም ጽሕፈት ቤት ፐብሊሲቲ ሚኒስትሩ ጌታቸው የሚዲያዎች ወዳጁ ጌታቸው ተጫዋቹ ጌታቸው እንኳንስ ትብትቡና ውታፉ ለበዛበት የህወሓት ፖለቲካ ቀርቶ ለመላው የኢትዮጵያ ፖለቲካ እንግዳ ካራክተር ነው። በእርግጥ ጌታቸው ኦስካር የሚገባው ጊዜውንና ሁኔታውን እየተነተነ የሚቀያየር ፖለቲከኛ ነው። ከሰሞኑ ከመንግስታዊ ፋና ጋር ማክሰኞና ረቡዕ ያደረጉት ቆይታ እውነት ከመናገር ባለፈ ፖለቲካዊ ትርፍ ያለመ ይመስላል። የተሰረዘውን ህወሓት ወራሽ ሆኖ ለመውጣት የተደረገ አስብቶ አራጅ ንግግርም መስሏል። በአመራርነታቸው ዘመን ያለፉትን ጉዳይ ጸጽቶኛል፣ ጥፋተኛ ነኝ ያሉት የአሁን ፌዴራል መንግስቱ ሹም ከፌዴራል መንግስቱም የጠቅላይ ሚኒስትሩ ሹመኛ አቶ ጌታቸው ረዳ የተሰሩ ወንጀሎችን እያወቁ ማስፈጸም አለመቻላቸውን ቢናገሩም የሚመጣውን ተጠያቂነት ለመቀበል ዝግጁ መሆናቸውን ተናግረዋል። ወደ ህወሓት የመጣሁበት መንገድ እንግዳ ነበር ያሉት የራያው ሰው ጌታቸው ረዳ አሁንም በትግራይ ዘመናዊ ፖለቲካ ውስጥ እንግዳ የሆነውን የሌኒኒስት ማርክሲስት አካሄድ ወደ ጎን ትቶ ሊብራል ዴሞክራሲን የሚከተል ፓርቲ ሊመሰርቱ ነው። ግንቦት ላይ መሰረታል የተባለው ይህ ፓርቲ በኢትዮጵያ ፖለቲካ ግንቦት ላይ የተከናወኑትን ሁነቶች በመጨመር ግንቦትን ከታህሳስ በላይ የበለጠ ፖለቲከኛ ሊያደርገው ነው። ይህ አዲሱ የጌታቸው ረዳና ጓዶቻቸው ፓርቲ ምን ያህል የትግራይ ፖለቲካ ላይ ተቀባይነት ይኖረዋል የሚለውን ለማየት ፍርዱን ለጊዜ ሰጥተን የጌታቸውንና እና የጠቅላዩን መጨረሻ ለማየት እንጓጓለን። ጓጓለን የደብረጽዮን ቡድን መጨረሻ ከአዲስ አበባ መቀሌ እንደገባ እዚያው የቀረው የደብረጽዮን ህወሓት እንደ ምርጫ ቦርድ ውሳኔ ከሆነ ከዚህ በኋላ ሊቀመንበር ምክትል የሚባሉበት ስልጣን የላቸው። እናም ዶክተር ደብረጽዮን ገብረ ሚካኤል ምናልባትም ዩኒቨርሲቲ ገብቶ ማስተማር፣ በእውቀታቸው የግል ንግድ መክፈት አሊያም ደግሞ እንደጌታቸው ረዳና ቡድናቸው አዲስ ፓርቲ መሰርቱ ይሆን የምናየው ይሆናል። ግንቦት አንድ ህወሓት ባወጣውና ማስፈራሪያና ዛቻ አልቀበልም ባለበት መግለጫው ላይ የፕሪቶሪያውን ስምምነት እንደ ዓይን ብሌናችን እንጠብቃለን የሚል መደምደሚያ አድርጎ ገልጾ ነበር። እስከ 200 ሺህ ታጣቂ እንዳለው የተገለጸው የትግራይ ወታደራዊ ኮማንድ በዚህ ጉዳይ ላይ ያለው አቋም እስካሁን በይፋ አልታወቀም። ከኤርትራ ጋር እየተደረገ ነው የተባለው የድብቅ ግንኙነትና ሴራም እስካሁን ነብስ ዘርቶ የታየ ነገር የለም። የክልሉን ከፍተኛ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ስራ መልቀቂያ ተቀብለው በምስጋና የሸኙት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደስ ወረደ በጉዳዩ ላይ የሰጡት አስተያየት ገና አልታወቀም። በህወሓት የተሞላው ካቢኔያቸውም መጨረሻው ገና አልታወቀም። ከሰሞኑ የኢትዮጵያ አየር መንገድም ላይ ውጭ ዜጎች ወደ መቀሌ እንዳይበሩ እየከለከለ ነበር የሚባለው ውንጀላም ከሰሞኑ ስረዛ ጋር ይገናኝ አይገናኝ ገና አልታወቀም። ብዙ መቶ ሺዎች የሞቱበት ብዙ ሺህ ሴቶች የተደፈሩበት ሁሉም የክልል ኃይሎችና የመደበኛ ጦሮች የተሳተፉበት የኤርትራና የሶማሊያ ወታደሮች የአረብ ኤምሬት ድሮኖች ከኢትዮጵያ መከላከያ ጋር የተሳተፉበት አውዳሚው የትግራይ ጦርነት ከኢትዮጵያና ከትግራይ ነዋሪዎች አእምሮ ገና አልወጣም። የአሁኑ የትግራይ ፖለቲካ ሁኔታ ግን ዳግም ያን ደም አፋሳሽ ጦርነት እንዳይወልድ ተሰግቷል። በቅርብ ዓመታት በታየው የኢትዮጵያ ፖለቲካና የጦርነት ጅማሮ ታሪክ አሁን ያሉት እውነታዎች በሙሉ የነገሮችን ቅደም ተከተል ያሟላ ይመስላል። እኛ ለሀገራችን ሁሌ የምንመኘው ሞልቶ የሚፈስ ሰላም ነው። ሰላም በምድራችን ላይ ይሁን። ሀሳብ፣ አስተያየታችን ኮመን ሴክሽን ላይ ያስቀምጡልን።